እዚህ የምትመለከቱት የመጀመሪያው የእስልምና ሊቃውን ተብሎ ከሚጠቀሱት መካከል አንደኛው መሐመድ ሁሴን ያዕቆብ ነው። ግብፅ ላይ ትልቅ የወሃብያዎች ዳአይ ነው። ሰውየው ያስተምራል፣ ፈተዋን ይሰጣል። እንዲሁ ብሎ ያስተምራል፣ እንመልከተው تكون منتقبه ولابسه اسود وتشتكي لابسه اسدال ونقاب اسود

ጥያቄውን የተጠየቀው ሴት ልጅ ልብስ ለብሳ ሙሉ በሙሉ ልብስ ስላችሁ ሂጃቧን ተሸፋፍና ወጥታ እራሱ አታክ ከሚያደርጓት ከሚያጠቋት ወንዶች ልትጠበቅ አልቻለችም። ሱራ 3359 ላይ ሰዎች እንዳያጠቋት ብሎ ያስቀመጠው ክፍል አይሰራም። ምክንያቱም ለብሰንም እየተጠቃ ነው ብለው ሲጠይቁት እንዲህ ነው የመለሰው። ችግር ቢኖርብሽ ነው ችግሩ። ሂጃብ ስትለብሺ አይንሽ ተሸፍኗል፣ ሁለቱም አይነ የተሸፈነው፣ እጅሽ ይታያል አንገትሽ፣ ደረትሽ፣ እግርሽ ጣቶችሽ ይታያሉ። እንደዛ ከሆነ ችግሩ ያንቺ ነው እያላት ነው። እዚህ የምትመለከቱት የመጀመሪያው የእስልምና ሊቃውንት ተብሎ ከሚጠቀሱት መካከል አንደኛው መሐመድ ሁሴን ያዕቆብ ነው። ግብጽ ላይ ትልቅ የወሃቢያዎች ዳአይ ነው ሰውየው። ያስተምራል፣ ፈተዋን ይሰጣል።

ንምስ ለብሰግ ወንቲ ይጠማ ፊኪ ይላል። ጥያቄውን የተጠየቀው ሴት ልጅ ልብስ ለብሳ ሙሉ በሙሉ ልብስ ስላችሁ ሂጃቧን ተሸፋፍና ወታ እራሱ አታክ ከሚያደርጓት ከሚያጠቋት ወንዶች ልትጠበቅ አልቻለችም። ሱራ ሰላሳ ሦስት ዘጠኝ ላይ ሰዎች እንዳያጠቋት ብሎ ያስቀመጠው ክፍል አይሰራም። ምክንያቱም ለብሰንም እየተጠቃ ነው ብሎ ሲጠይቁት እንዲህ ነው የመለሰው።